አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? የዩቲዩብ ቤተሰቦቼ ሁሉ ሰላም አለውኝ። አልሐምዱሊላ። ዛሬ በአዲስ ቪዲዮ መጥቻለሁኝ ማለት ነው። ዶሮ በእርጎ አሰራር ነው ወይንም ደግሞ ደጃጅ ብሮብ የሚባለው ማለት ነውና በጣም ቀላል ነው። ጊዜን ይቆጥባል። በዛ ላይ ደግሞ ምርጥ ነው ማለት ነው እና ግብአቶቹ ቪዲዮ ላይ እንደምትመለከቱት ነው እና እዚህ ጋር ደግሞ ሰምን ወይንም ደግሞ ቂቤ በመጥበሻ ላይ አደርግና እንዲሁም ደግሞ ከሪፈታ ጨምራለውኝ ማለት ነው። ይሄ የምናደርገው ያው ምግቡ ልዩ የሆነ ቴስት ወይም ደግሞ ጣዕም እንዲኖረው ነው ማለት ነው። እና እስቲ ጋ ደግሞ ጎመንዘር ነው የጨመርኩት። ሁለቱንም ሶስቱንም አንድ ላይ ትንሽ ሞቅ ሞቅ ያደርገዋለሁ ማለት ነው። ከዛ እስቲ ጋ ደግሞ ማስተርድ ጨምር ያለውኝ ማለት ነው ሶስት ማንኪያ። እንዲሁም ደግሞ ሞቅ ሞቅ ያደረግኩትን ጨምራለሁ ማለት ነው። ይሄ ሞቅ ሞቅ የምናደርገው ያው ምግቡ በጣም አሪፍ ይሆናል ማለት ነው። ከቅጠሉ ጋር አንድ ላይ ሲሆን ማለት ነው። ሲቀጥል ደግሞ ቆንዶ በርበሬ ወይንም ደግሞ ፍልፍል አስዋድ፣ እንዲሁም ነጭ ሽንኩርት እና እዚህ ጋር ደግሞ እርጎ ወይንም ደግሞ ሮብ አለኝ ሁለት ጣሳን የተጠቀምኩት ማለት ነው። ቀጣይ ደግሞ እዚህ ጋር የተጠቀምኩት ግሽጣ ነው። አንድ ግሽጣ ያስፈልገናል ማለት ነው። ግሽጣ ወይም ደግሞ መሪ ይባላል ማለት ነው። አንድ ሙሉ ነው የተጠቀምኩት ማለት ነው። እዚህ ጋ ደግሞ የኔ የተጠቀምኩት እርጎ ወይንም ደግሞ ሮብ ጨዋማ ስለሆነ ጨው ትንሽ ነው ማለት የተጠቀምኩት፣ ጨው እንዳይበዛ ብዬ። እናንተ ደግሞ ያው እንደ እርጎዋችሁ ወይም እንደ ሮቡ ይወስነዋል ማለት ነው። እና በቃ ሁሉንም አንድ ላይ ሚክስ ካደረግን በኋላ እዚህ ጋ የተጠበሰ ድንች አለኝ። እና ድንቹን ከስር ያው እደረድራለሁ ዶሮ ደግሞ ከላይ ነው መሆን ያለበት ማለት ነው። በዚህ ሁኔታ አዘጋጅ ጨርሻለሁ። መጨረሻ ላይ ቃሪያ አድርጌበታለሁ። በጣም እርጥ ነው የሚሆነው ማለት ነው። እና በጣም ቀላል ነው ቅመማ ቅመም ያልበዛበት ምግብ ነው። ደስ ይላል ሲበላ ራሱ ማለት ነው። በዚህ ሁኔታ እንግዲህ ከላይም መጀመሪያ ከታችን የከፈትኩት ከዛ በኋላ ከላይ በቃ በዚህ ሁኔታ በሰለ በጣም ጊዜ ቆጥባል፣ እና ምርጥ ምግብ ነው ማለት ነው። ሰርታችሁ ሞክሩት። ይህን ይመስላል መጨረሻ ላይ ክዝበራ ነው ላይ ላይ የበተንኩበት ማለት ነው። እና ይሄን ይመስላል ማለት ነው። ከወደዳችሁት ላይክ ሼር ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ መልካም ጊዜ።